ተጨማሪ ሰዓታት በቀን እንዲኖርዎት ተመኝተው ያውቃሉ? ግቦችዎን ለማሳካት ጤናውን ለመንከባከብና በህይወት ለመደሰት በቂ ጊዜ እንደሌለዎት ተሰምቶት ያውቃል? ደህና፣ ማለዳ መነሳት ጊዜውን ጉልበትዎን፣ እና ስኬትዎን ለመቆጣጠር የሚያስፈልገውን ጥቅም ሊሰጥዎት እንደሚችል ብነግርዎስ? በዚህ ቪዲዮ ውስጥ ቀድሞ ከመንቃት በስተጀርባ ያሉትን በሳይንስ የተደገፉ ጥቅሞች እና ምርታማነትዎን፣ የአእምሮ ጤንነትዎን፣ የአካል ደህንነትዎን እና አጠቃላይ ደስታውን እንዴት ሊለውጠው እንደሚችል እንቃኛለን። ነገር ግን እዚያ ላይ ብቻ አንቆምም። እንዲሁም ሳይደክሙ ወይም ሳይማረሩ ማለዳ መነሳት እንዲጀምሩ የሚረዳዎትን ተግባራዊ ደረጃ በደረጃ መመሪያ ሰጥዎታለሁ። ይህን ቪዲዮ ሲጨርሱ ቀድመው የሚነሱ ሰዎች የበለጠ ስኬታማ የመሆን አዝማሚያ ለምን እንዳላቸው ብቻ ሳይሆን ራስዎ ለመሆን የሚያስፈልጉትን መሳሪያዎችም ያገኛሉ። ስለዚህ ማስታወሻ ደብተር ይያዙ፣ ምቹ ይሁኑ እና ወደ ውስጥ እንዝለቅ። አንድ ቀድሞ ከመንቃት በስተጀርባ ያለው ሳይንስ። ስለ ጥቅሞቹ ከመነጋገራችን በፊት ቀድመን መንቃት በስተጀርባ ያለውን ሳይንስ እንመልከት። አንዳንድ ሰዎች ጠዋት ላይ የበለጠ ንቁ የሚሰማቸው ለምን እንደሆነ አስበው ያውቃሉ? ሌሎች ደግሞ ከአልጋ ለመውጣት ይቸገራሉ። ሁሉም ነገር ወደ ሰርካዲያን ሪትም ወደሚባል ነገር ይመጣል። ሁለት ሰርካዲያን ሪትም ምንድን ነው? ሰርካዲያን ሪትም የእንቅልፍ ንቃት ዑደቶችን፣ ሆርሞን ማምረት እና የኃይል ደረጃዎችን የሚቆጣጠር የሰውነታችን ተፈጥሯዊ የውስጥ ሰዓት ነው። ይህ ሪትም እንደ ብርሃን መጋለጥ እና የዕለት ተዕለት ልማዶች ባሉ ውጫዊ ሁኔታዎች ይነካል። ቀድሞ ሲነቁ እና ለተፈጥሮ ብርሃን ሲጋለጡ አንጎሎ እንደ ሴሮቶኒን እና ኮርቲሶል ያሉ ሆርሞኖችን እንዲለቁ ምልክት ይሰጣል። ይህም ንቁና ትኩረት እንዲሰጡ ያደርግዎታል። በሌላ በኩል ደግሞ እስከ ምሽት መቆየት እና ዘግይቶ መነሳት ይህንን ውደት ያዛባል። ይህም ድካምና ተነሳሽነት እንዲያጡ ያደርጎታል። ሶስት የጠዋት ሰዎች ከምሽት ሰዎች ጋር መለወጥ ትችላላችሁ። አንዳንድ ሰዎች በተፈጥሯቸው የሌሊት ጉጉቶች ከእንደሆኑ ይናገራሉ። ነገር ግን ጥናቶች እንደሚያሳዩት አብዛኛዎቹ ሰዎች ልማዶቻቸውን በማስተካከል የጠዋት ሰዎች ለመሆን ራሳቸውን ማሰልጠን ይችላሉ። ጥናቶች እንደሚያመለክቱት ቀድመው የሚነሱ ሰዎች የበለጠ ደስተኛ፣ ጤናማ እና በዕለት ተዕለት ሕይወታቸው የበለጠ ጠፋ ይሆን። ስለዚህ ሁልጊዜ የጠዋት ሰው እንዳልሆኑ ካመኑ እንደገና ያስቡ። የተሻለ የእንቅልፍ ሥርዓት ብቻ ያስፈልገው ይሆናል። አራት የምርታማነት ጭማሪ ቀድሞ ከመንቃት በጣም ኃይለኛ ከሆኑ ጥቅሞች አንዱ የምርታማነት ከፍተኛ ጭማሪ ነው። በቀኑ የመጀመሪያ ሰዓታት ውስጥ ትኩረትን የሚከፋፍሉ ነገሮች አነስተኛ ናቸው፣ አእምሮ ትኩስ ነው እና ለስኬታማ ቀን መነሻ ለመሆን ፍጹም ዕድል አሎት። ቀድሞ መንቃት ምርታማነትን እንዴት ያሻሽላል? የበለጠ ትኩረት የተደረገባቸው የሥራ ክፍለ ጊዜዎች ከኢሜይሎች፣ የስልክ ጥሪዎች ወይም ማኅበራዊ ሚዲያዎች ትኩረትን ሳይከፋፍሉ ጥልቅ ሥራን ማጠናቀቅ ይችላሉ። የተሻለ የጊዜ አያያዝ፣ ቀድመው የሚነሱ ሰዎች የበለጠ ሥርዓታማ እና የተደራጁ ይሆናሉ። የአእምሮ ግልጽነት መጨመር፣ አንጎሎ ሙሉ በሙሉ ያረፈ እና ውስብስብ ሥራዎችን ለመወጣት ዝግጁ ነው። በዓለም ላይ ቀድሞ መጀመር፣ ሌሎች ሲተኙ እርስዎ አስቀድመው ግቦችዎን እያሳኩ ነው። ከዓለም በጣም ስኬታማ ሰዎች መካከል ብዙዎቹ የአፕል ዋና ሥራ አስፈጻሚ ቲም ኩክ፣ ኦፕራዊን ፍሬ እና ሚሼል ኦባማን ጨምሮ ከጠዋቱ ስድስት ሰዓት በፊት ይነሳሉ። ይህን ጊዜ ለአካል ብቃት እንቅስቃሴ፣ ለማንበብ እና ስልታዊ አስተሳሰብ ይጠቀሙበታል። ስድስት የአእምሮ ጤና ጥቅሞች ቀድሞ መንቃት የበለጠ መጨረስ ብቻ አይደለም፣ እንዲሁም የአእምሮ ጤንነቱን ስለመጠበቅ ነው። ቀኑን በችኮላ እና በጭንቀት ከመጀመር ይልቅ በረጋ መንፈስና ቁጥጥር ውስጥ ሆነው መጀመርዎን ያስቡ። ሰባት የተቀነሰ ውጥረትና ጭንቀት ቀድሞ ሲነቁ በፍጥነት የመሮጥን አስፈላጊነት ያስወግዳሉ ይህ እንደ ማሰላሰል፣ ጥልቅ ትንፋሽ ወይም ማስታወሻ ደብተር በመጻፍ ቀንዎን በሰላማዊ እንቅስቃሴዎች እንዲጀምሩ ያስችልዎታል። ስምንት የደስታና ተነሳሽነት መጨመር። ቀድመው የሚነሱ ሰዎች ለደስታ ስሜት ተጠያቂ የሆነው ሴሮቶኒን የተባለው ሆርሞን መጠን ይጨምራል። የጠዋት የፀሐይ ብርሃን መጋለጥ ስሜትን ያሻሽላልና ወቅታዊ የመንፈስ ጭንቀትን ይከላከላል። ጠዋትዎን በመቆጣጠር የአስተሳሰብዎን ቁጥጥር ይወስዳሉ እና አዎንታዊ የአስተሳሰብ መንገድ ወደ የበለጠ አርኪ ሕይወት ይመራል። ዘኝ የአካላዊ ጤና ጥቅሞች። ቀድሞ መንቃት አእምሮውን ብቻ አይረዳም፣ እንዲሁም ለሰውነቱም ትልቅ ጥቅም አለው። አስር ለአካል ብቃት እንቅስቃሴ ተጨማሪ ጊዜ። ቀድመው የሚነሱ ሰዎች የአካል ብቃት እንቅስቃሴን የመከተል ዕድላቸው ሰፊ ነው። የጠዋት የአካል ብቃት እንቅስቃሴዎች ሜታቦሊዝምን ያፋጥናሉ፣ ትኩረትን ያሻሽላሉ እና የኃይል ደረጃን ይጨምራሉ። 11 ጤናማ የአመጋገብ ልማዶች፣ ዘግይተው የሚነሱ ሰዎች ቁርስን የመዝለል ወይም ደካማ የምግብ ምርጫዎችን የማድረግ አዝማሚያ አላቸው። ጤናማ ቁርስ ቀኑን ሙሉ ኃይልና የአእምሮ ግልጽነት ይሰጣል። 12 የተሻለ የእንቅልፍ ጥራት፣ ወጥ የሆነ ቀደምት የመነሻ ጊዜ አጠቃላይ የእንቅልፍ 13 ቀድሞ መንቃት እንዴት እንደሚጀመር። ትዕይንት የሌሊት ሥርዓቶችን የማንቂያ ደወል ማዘጋጀትን እና በታደሰ መንፈስ መንቃትን ደረጃ በደረጃ የሚያሳዩ ምስሎች። 14 ቀድሞ የሚነሱ ለመሆን የአምስት ደረጃ ዕቅድ። የእንቅልፍ መርሃ ግብሮውን ቀስ በቀስ ያስተካክሉ። የመኝታ ሰዓቶን በየምሽቱ ከ15 እስከ 30 ደቂቃዎች ቀደም ብለው ያንቀሳቅሱ። ዘና የሚያደርግ የሌሊት ሥርዓት ይፍጠሩ። ስክሪኖችን ያስወግዱ፣ ሻይ ይጠጡ እና ከመተኛተው በፊት ያንብቡ። ወጥ የሆነ የመነሻ ጊዜ ያዘጋጁ፣ ቅዳሜና እሁድም ቢሆን። የማንቂያ ደወሉን በክፍሉ ማዶ ያስቀምጡ። ይህ ከአልጋ ለመውጣት ያስገድድዎታል። ለመንቃት ምክንያት ይኑርዎት። ለጠዋት አስደሳች ነገር ያቅዱ። እነዚህን እርምጃዎች ከተከተሉ ቀድሞ መንቃት ምንም ጥረት የሌለው ይሆናል። ሦስት። በአእምሮ ጤና ላይ አዎንታዊ ተጽዕኖ። ማለዳ መነሳት ስለ ምርታማነት ብቻ አይደለም። በአእምሮ ጤንነት ላይ ትልቅ ተጽዕኖ አለው። ቀንዎን በጭንቀት ፋንታ በእርጋታ መጀመርን ከበር ከመውጣት ይልቅ ለራስዎ ጊዜ ማግኘት ያስቡ። የማለዳ መነሳት የአእምሮ ጤና ጥቅሞች፣ ጭንቀትና ጭንቀት መቀነስ፣ ቀኑን የሚጀምሩት በቁጥጥር ስር እንጂ በሁከት ውስጥ አይደለም። የተሻሻለ ስሜትና ተነሳሽነት፣ በማለዳ የፀሐይ ብርሃን መጋለጥ ሴሮቶኒንን ያሳድጋል፣ ይህም የበለጠ ደስታ እንዲሰማዎት ያደርጋል። ለራስዎ የበለጠ ጊዜ፣ ማስታወሻ መጻፍ፣ የምስጋና ልምምድ ወይም ማሰላሰል ለቀኑ አዎንታዊ ድምፅ ሊያዘጋጅ ይችላል። ጠዋትዎን ሲቆጣጠሩ፣ ሕይወትዎን ይቆጣጠራሉ። የአእምሮ ግልጽነት ደግሞ የማለዳ መነሳት ምርት ስጦታዎች አንዱ ነው። አራት የአካል ጤና ጥቅሞች። ከአእምሮ ግልጽነት ባሻገር ማለዳ መነሳት ለአካላዊ ጤንነትዎ አስደናቂ ጥቅሞች አሉት። ቀደም ብለው የሚነቁ ሰዎች የተሻለ የአካል ብቃት እንቅስቃሴ ልማድ ያላቸው መሆኑን አስተውለው ያውቃሉ። የጤና ጥቅሞች የሚከተሉትን ያካትታሉ። ለአካል ብቃት እንቅስቃሴ ተጨማሪ ጊዜ፣ ቀደም ብለው የሚነሱ ሰዎች የአካል ብቃት እንቅስቃሴን ልማድ የመከተል ዕድላቸው ሰፊ ነው። ጤናማ የአመጋገብ ልማዶች፣ ዘግይተው ሲነቁ ጤናማ ያልሆነ ምግብ የመመገብ ዕድሉ ሰፊ ነው። የተሻለ የእንቅልፍ ጥራት፣ ሰውነትዎ ጤናማ የእንቅልፍ ዑደት ይለማመዳል፣ ይህም አጠቃላይ ረፍትዎን በስሊፕ ጆርናል ላይ የታተመ ጥናት እንደሚያሳየው ቀደም ብለው የሚነሱ ሰዎች ከመጠን ያለፈ ውፍረት እና የልብ በሽታ መጠን ዝቅተኛ ነው። ጠዋቱን ቅድሚያ መስጠት ለሕይወቱ ዓመታትን ሊጨምር ይችላል። ችግሮችና መፍትሄዎች። ችግር አንድ ጠዋት ላይ በጣም ድካም መሰማት። መፍትሔ፦ ቀደም ብለው ይተኙ እና በቀኑ መጨረሻ ላይ ካፌን ያስወግዱ። ችግር ሁለት ለመነሳት ምንም ተነሳሽነት የለም። መፍትሔ፦ አስደሳች የጠዋት እንቅስቃሴ መርሃ ግብር ያውጡ። ችግር ሶስት የስኑዝ ቁልፍን መጫን። መፍትሔ፣ ለመነሳት የሚያስገድድ ማንቂያ ደወል ይጠቀሙ። ቀድሞ መንቃት ልዕለ ኃይል ነው። የበለጠ ጊዜ፣ ተጨማሪ ጉልበትና በሕይወቶ ላይ የበለጠ ቁጥጥር ይሰጥዎታል። አሁን በእርስዎ ላይ የተመሠረተ ነው። ከታች አስተያየት ይስጡ፣ ቀንዎን ለማሻሻል ጠዋት ላይ የሚያደርጉት አንድ ነገር ምንድን ነው? ለተጨማሪ የግል እድገት ይዘት ላይክ እና ሰብስክራይብ ያድርጉ። ስላያችሁን ያመሰግናለሁ እና ያስታውሱ ጠዋትዎን ይቆጣጠሩ፣ ሕይወትዎን ይቆጣጠሩ። በሚቀጥለው ቪዲዮ እንገናኝ።